አሜን። ለስድስተኛው ሳምንት የአቢጾም ገብረሄር እንኳን አደረሳችሁ። የፊታችን ቅዳሜ መጋቢት 27 ቀን 2017 ዓ ም በአዲስ አበባ ከተማ ዙሪያ ሸገር ሲቲ ሆለታ መንገድ በመናገሻ አምባ ማርያምና ደብረ መድኃኒት ጋራው መድኃኔዓለምን ገዳም የኦሪቱንም የአዲሱንም ጥንታዊ ታሪክ ወደያዘው በሁለቱ መንትያ ነገሥታት አብርሃ ወአጽባ ወደ ተገደመው ገዳም በአካል በመገኘት መድኃኔዓለምን ተደጁ ተገኝተን እናንግሥ። እለቱ ቅዳሜ የረፍት ቀን ነውና ስራችሁ ጤናችሁ ያመቻችሁ ሁሉ ኑ ባንድነት መድኃኔዓለምን ወደ እጁ ተገኝተን እናንግሥ እንላለን። ይህ ሳይሆን የቀረ ያልተመቻችሁ ደግሞ ለገዳማያኑ አባት የሚሆን አስራት በኩራታችሁን ከታች ባስቀመጥ ነው የኢትዮጵያ ንግድ የሂሳብ ቁጥር እንድታስገቡ ይሁን። ቅዳሜ መጋቢት 27 2017 ዓ.ም